ጠፋጠፋችሁ እኮ ዛሬ ብሩኬን ሃይሚ። የሚጠፋጠፋችሁ አይ እንዴ! ይሄም እንዴ እንዴ! ኧረ ተው ተው፣ ግን ተው የእውነት መከባበር የሚባል ነገር አለ። ተከባበሩ፣ በእውነት መከባበር የሚባል ነገር አለ። ከካሜራ ጀርባ ምን ትሆኑ ምን ትሆኑ የሚያውቅ የለም የናንተን ጉዳይ፣ ካሜራ ላይ ግን የምታደርጉት ነገር መከባበር እንዲልላችሁ ነው የሚያሳየውና፣ የምትከባበሩ ጥሩ ነው ብዬ ነው የማስበው ማለት ነው። ባል ሚስቱን ያከብራል ሚስት ደግሞ ባሏን ታከብራለች ማለት ነው። እና ብትከባበሩ ጥሩ ነው ባይነኝ እንዲኔ እንዲኔ እንደዚህ ባትሆኑ ጥሩ ነው። እውነት ለመናገር እውነት ወይም ደግሞ ለቪውም ብላችሁ እንዴት መሆኑ ጥሩ ነው ብዬ አላስብም። ከሁሉም ነገር ከአንደበት የሚወጣው ንግግር ይበልጣል። እና ብትጠነቀቁ ጥሩ ነው ብዬ ነው የማስበው። እና ሃይሚ ደግሞ የልጆችሽን አባት የወደፊት ልጆችሽን አባት እንዴ ጠፍጥፈሽ ልትገሊው ነው እንዴ? ጉድ እኮ ነው። ሰላም ሰላም፣ እንዴት ናችሁ? ደና ናችሁ? ያለው ሁላችሁ ደና ነኝ። ለምን እዚህ ቤት አዲስ ከሆነ ናችሁ? ቤተሰቡን አብራችሁ ያለናችሁ መሰግናለሁ። ሰላም እንዴት ነበር ከእናንተ ጋር ይሁን እያኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ ሸር አርጉት፣ እንግዲህ ሀሳብ አስተያየታችሁን ስጡኝ። ዛሬ አንድ ነገር ልናገር መጥቻለሁ። እንግዲህ ውይ ብሩኬ እኮ እውነት የምሬ ነው ምላችሁ፣ ስለሴት ልጅ እጅ አያነሳም። እውነት በጣም ነው እኔ ደስ የሚለኝ ብሩኬ፣ በዚህ አጋጣሚ ሌላ ሰው ቢሆን እውነት አንዴ ቅርቱ አይደለም ሁለተኛ እንኳን ሁለተኛ ስትደግመው ዝም ሊል አንዴ እንኳን ስትሰነዝር እሱ የሚሰነዝረው እንዲህ ነው፣ አሁን ላይ ያለው ብሩኬ። ግን አንዴ የመታው በዚህኛው ፊቱ ደግማ ስትደግመው ራሱ ምንም አላላትም፣ እጁን ራሱ አልዘረጋባትም። እና የእውነት በጣም ይለያል ብሩኬ ላለ በዚህ አጋጣሚ። እና ሀይሚዬ ተንከባክሮች ብትሹ ጥሩ ነው። ፕራንክ እኮ ሌላ ፕራንክ የምትሰሩት ፕራንክ አለ እንዴ? ሚዲያ ላይ ካልተጣላችሁ ፕራንክ የለም ማለት ነው። እነሱ ብቻ እኳ አይደሉም ውዶችዬ ሁሉም ናቸው። ኤፍሬም እና ያብ አንድ ይበሉ። ናይህናው ውብዬ ሁለት በሉ። ናይህናው ውብዬ ሄሉ ሄሉና ቢኒ ይበሉ። ሶስት በሉ። ሌላ ደግሞ ማን መሰላችሁ? ሌላ አመራይ አለው የስማቸው ጠፋብኝ እንጂ ብዙ ናቸው እንዳለ በቃ እንደዚህ ነው የሚሰሩት አሁን ላይ እና ግር እንዳይላችሁ ለማለት ያክል ነው። ግር እንዳይላችሁ የሁሉም የቱ በሮች ባህሪ ነው። ምክንያቱም ሺ ኢዝ ዶራል ኦኬ ዶራል ነው ምንም ይሄ ዶራል ስለሆነ ምንም ችግር የለባቸውም። እነሱ የሚያስቀድሙት ማንኞቹ ሚቱ በሮች ብር ነው። ከላስ ብር ስለሆነ የሚያስቀድሙት ምንም ማረግ አይቻልም። ይህንና እንደዚህ የሚያደርጋቸው ብር ነው። ተረጋጉ ልላችሁ ፈልጌ ነው። ተረጋጉ። ነገ ሰላም ሆነ ሰላም ናቸው ከካሜራ ጀርባ። ለእይታ ነው ሰው እንዲመለከት እንዲያይ ሼር እንዲያደርገው ባህራል እንዲወጣ ነው ሁሉም እንደዚህ የሚሆኑት፣ እላችሁ ፈልጌ ነው። ግን እንደዚህ ባትሆኑ ጥሩ ነው። ብሩን ሰብስባችሁት ሰብስባችሁት ፈጣሪ እውነት ጥሩ አይደለም ብዬ ነው የማስበው ባላችሁ ነገር። እንዲሁ አሁን ለምሳሌ ሃይሚና ብሩኬ እኮ በስማ ተመልካች አላችሁ አድናቂ አላችሁ። መልካም መልካም ነገራችሁን እየሰራችሁ አትመጡም? እንደዚ አይነት ነገር ከምትሰሩ የምሬ ነው እናንተማ ተመስገን ብላችሁ ከሁሉም የተበርኩ የእናንተ ቪሆን ባራ ያለው ሁነት እየተጫወታችሁ እየሳቃችሁ አትፈጥሩ። እንደዚህ ከምትሆኑ ተመልካች እንኳን የሌለው ተከታይ የሌለው እንኳን እንደዚህ አይነት ነገር ቢሰራ ያምርበታል። እናንተ ተከታይ አላችሁ፣ ተመልካች አላችሁ፣ ከማንም በላይ ነው እይታችሁ። እንደዚህ እየሆናችሁ ሰውንም ባታስቁ ምን ችግር አለው? በጣም ነው የምትገርሙት እናንተ እኮ ስራ እየሰራችሁ ነው። መቼም ቅመሞች ሲነግሯችሁ አጥቅስ አሰሙም። እናንተ ሰው ሲነግራችሁ አሰሙም። እኛ ላይ ነው እኛን ለመናገር ነው የምትሮጡት ማለት ነው። እውነቱ ሲነገራችሁ ስለማትሰሙ ምንም ማድረግ አይቻልም ማለት ነው። እና ለማንኛውም አይ የሚናገሩ ብሩኬ፣ እንደዚህ የምሰሩት ስራ ቢቀርባችሁ ጥሩ ነው ብዬ አስባለሁ። እና ይሄን ለማለት ነው የመጣሁት። አለምን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ አድርጎኝ ሀሳባችሁን ስጡ። ስ ሲያሰባችሁ የተሰማችሁን ሀሳብ ስጡበት። እኔ እንግዲህ ይህንን ነው ምለው ሌላ ምን ልበል ታዲያ